ጽንፍ በረገጡ በርካታ ፖለቲካዊ ልዩነቶች ተወጥሮ ጠቅላላ ጉባኤውን ያካሄዱት ተመድ በሩሲያ ዩክሬን ጦርነትም እንደተለመደው ሰፊ ልዩነቶች ተንጸባርቀውበታል። የዩክሬኑ ፕሬዚደንት ቮሎድሚር ዜለንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነት እንዲያስቆምላቸው ሲማጽኑ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸውም ወደ ሩሲያ ሀገር ላ የነበረውን አቋማቸውን ቀይረው ለዩክሬን ድጋፋቸው መሳሳቸው የፑቲንና ትራምፕ ግንኙነትን አስመልክቶ በብዙ ያነጋገረ ነው። በዓለም አቀፍ መድረክ አያሌ የሚባለው ስብስብ የተባበሩት መንግስታት ድርጅት ቀዝቃዛው ጦርነት በኋላ በተለያዩ አህጉራት እየተካሄዱ በቀጠሉ ጦርነቶች ሳቢያ በተጠናከረው የኃይል አስተላለፍና ቡድንተኝነት ለሁለት ጎራ ተከፍሎ ሰማንያኛ ጠቅላላ ጉባኤውን በማካሄድ ላይ ይገኛል። የጋዛው ጦርነትና ፍልስጤም አገርነት እውቅና እንዲሁም የሩሲያ ዩክሬን ጦርነት ደግሞ ዋነኛ ገመሪዎቹ መከራከሪያና መነጋገሪያ አጀንዳ ሆኗል። ሁለተኛው የዓለም ጦርነት መገባደጃ በኋላ ጦርነቱን ማስቆም አልቻለም በሚል ክፉኛ የተቸው የቀድሞ ሊግ ኦፍ ኔሽንስ በዋናነት የዓለምን ሰላም እንዲያስጠብቅ ግጭቶችን እንዲከላከልና የህዝቦችን ደህንነት እንዲያረጋግጥ የተባበሩት መንግስታት ድርጅት በሚል በአዲስ መልኩ መዋቀሩ ይታወቃል ተመድ በቀዝቃዛ ጦርነት ወቅት የነበሩ ፖለቲካ ሽኩቻዎች ወደ ኒውክሌር ጦርነት እንዳያመሩና በኮንጎ በኮሪያ በመካከለኛው ምስራቅና በሌሎች አካባቢዎች የነበሩ ጦርነቶች እንዲረግቡ ከፍተኛ ሚና ቢጫወትም ዳሩ በጥቂት ሀገራት ተጽዕኖ ውስጥ ወድቋል። በሆነ ወቅትም በዓለም ላይ የቀጠሉ አውዳሚ ግጭቶችን አላስቆምም በሚል በስፋት ተቻል። የተመድ ጸጥታው ምክር ቤት መዋቅር እንዲፈተሽና ድምፅን በድምፅ የመሻር መብት ያላቸው ሀገራት ቁጥር እንዲጨምር የሚወተጉቱ ድምፆችም ከጊዜ ወደ ጊዜ እየተበራከቱ ነው። ዓለም አቀፉ ማህበረሰብ ሩሲያ እንዲወግዝላቸው አለፍ ሲልም አጥብቀው የሚሹትን ወታደራዊ ድጋፍ በአፋጣኝ እንዲቀርብላቸው ለመማፀን በኒውዮርክ የተገኙት ፕሬዚዳንት ዘለንስኪ የተባበሩት መንግስታት ድርጅት የሮሳ ዩክሬን ጦርነት እንዲያስቆምላቸው ጠይቋል። ፕሬዚዳንቱ ከዚህ ቀደምም በተደጋጋሚ ድርጅቱ ጦርነት እንዲያስቆም የሚማጸኑም ተሞክሮ ባልተሳኩ ድርድሮችም ሆነ በሌሎች ዲፕሎማሲ ጥረቶች የሚታይ ተጨባጭ ውጤት ማስገኘት ሳይችል መቅረቱ አሁንም ወቀሳው እንዲብረታበት አድርጓል። ፕሬዚዳንት ዘለንስኪ በኒውዮርክ እየተካሄደ ባለው የድርጅቱ ሰማናኛው ጉባኤ ላይ ተመድ ጦርነቱን በአስቸኳይ አስቆመው ካልሆነ ግን በሚያስፈራ መልኩ ዘመናዊ የጦር መሳሪያ ምርት ሽቅድምድም እየተስፋፋ እንደሚሄድ አስጠንቀዋል። የሰው ሰራሽ አስተውሎቱን የሚጠቀሙ የጦር መሳሪያዎችና ዘመናዊ ድሮኖች በስፋት በጦርነቱ ጥቅም ላይ የዋሉ መሆኑ ያነሱት ፕሬዚዳንቱ በሀገራት መካከል ዘመናዊ አደገኛ እና በራሳቸው የሚንቀሳቀሱ የጦር መሳሪያዎችን ለማምረትና ለመታጠቅ ያለው ፉክክር በአስደንጋጭ ሁኔታ ጨምሯልን ብሏል። በጌራንድ ከሚባሉ ሀገራት ባሻገር የትኛውም አነስተኛ ቡድን እነዚህን የጦር መሳሪያዎች መያዝ ችለ ለሉ እስኪ በቀጣይ ተባብሶ የሚቀጥለውን የዘመናዊ ቴክኖሎጂዎችን አጠቃቀምና የጦር መሳሪያዎችን ምርት መስፋፋት ለመገደብ ዓለም አቀፉን ማህበረሰብ ጫና እንዳደርግም አሳስበዋል። ከሦስት ዓመታት ተኩል በላይ የዘለቀው ጦርነት ለዘመናዊ የጦር መሳሪያዎች ፉክክር በፍጥነት ጋር እያንደረደረን በመሆኑ ጦርነቱን በማስቆም በአፋጣኝ አስገዳጅ የጦር መሳሪያ ቁጥጥር ሕግ እንዲዘጋጅ የተባበሩት መንግስታት ድርጅት አባል ሀገራትን መጠየቃቸውን የዘገበው ሮይተርስ ነው። በሩሲያ ዩክሬን ጦርነት ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ አጭርና ረጅም ርቀት ተጓዥ ድሮኖች በስፋት ጥቅም ላይ ይዋሉ ሲሆን ዜለንስኪም ጦርነቱን አሁን ማቆም ማለት የኒኩሌር ጦር መሣሪያ የሚሸከም ቀላል ሰው አልባ አውሮፕላኖችን ለመፍጠር የመጀመሪያው ማን እንደሚሆን ከማሰብ የበለጠ ረካሽ ነው ሲሉ 193 አባል ሀገራቱን በአንድ ላይ ላሰባስበው ለተባበሩት መንግስታት ጠቅላላ ጉባኤ አስታውቀዋል። የፕሬዚዳንቱ አስተያየት ተደመጠው ደግሞ በተባበሩት መንግስታት ድርጅት ጉባኤ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ከተገናኙ ከአንድ ቀን በኋላ ሲሆን፣ ትራምፕ በወቅቱ የሰጡትን ማስተያየት ባልተለመደ ሁኔታ በክሬምሊን ላይ የበለጠ ጠንከር ያለ አቋም ያዙ ይመስላል። ትራምፕ ኪየቭ በሞስኮ የተያዘባትን ከ20 በመቶ በላይ መሬት በሙሉ በሩሲያ ልትወስድ ትችላለች፣ ይህም ያልተጠበቀ የጦር ሜዳ ውጊያ ውጤት መቀልበስ ይሆናል ሲሉ ግምታቸውን አስቀምጠዋል። ሩሲያን የወረቀት ላይ ነብርነች ሲሉ የወረፉት ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ጥምረት ኔቶ የአየር ክልልን የሚጥሱ የሩሲያ ተዋጊ ጀቶችን የመምታት ሀሳብም ደግፎ ታይተዋል። ከሳምንት በፊት የአየር ክልሏ በሩሲያ ድሮኖች የተጣሰባት የነቱ አባል ሀገር ፖላንድ ከዚህ በኋላ በአየር ክልሏ ውስጥ የተገኘ የትኛውንም ድሮን ሆነ የጦር ጀት እንደምትመታና ለዚያም ኃላፊነቱ እንደማትወስድ ማስጠንቀቋ ይታወሳል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ግን የትራምፕን ትችት በማጣጣል ሩሲያ በዩክሬን ላይ ያካሄደች ባለው የውክልና ጦርነት ማክሮ ኢኮኖሚዋ ሳይናጋ ማስቀጠል ችላለች ሲሉ ወቀሳውን ተከላክለዋል። ይህ እንዲህ እንዳለ በዴንማርክ አልቦርግ አየር ማረፊያ ድሮን መታየቱን ተከትሎ የአየር ማረፊያ አገልግሎት ለሰዓታት በጊዜያዊነት ከተቋረጠ በኋላ በድጋሚ እንደጀመረ ተሰምተዋል። ከጥቂት ቀናት በፊትም በዴንማርክ ዋነኛ የኮፕንሃገን አየር ማረፊያ ላይ ያልታወቀ ድሮን በመታየቱ በዴንማርካውያን ዘንድ ትልቅ ስጋትን ፈጥሮ ነበር። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰንም እስካሁን በዳነች መሠረተ ልማቶች ላይ የተቃጣ ትልቁ ስጋት ነው ሲሉ ድርጊቱን መግለጻቸው ይታወሳል። በዴንማርክ የሩሲያ አምባሳደር ግን ሩሲያ የዴንማርክን የአገር ክልል ጥሰው ገብተዋል ከተባሉ ድሮኖች ጋር የሚያገናኛት ነገር እንደሌለ ያሳውቁ ሲሆን ዴንማርክም ከድሮኖቹ ጀርባ ያለውን አካል በግልጽ ይሄ ነው ብሎ ለመናገር እንደሚያዳግት ማስታውቋን የዘገበው ቢቢሲ ነው። ከዚህ ቀደም በፖላንድና ሮማንያ በቅርቡም በኢስቶኒያ በሩሲያ ተፈጽሟል የተባለው የአገር ክልል ጥሰት የኔቶን ጦርና ሩሲያን ፊት ለፊት ማፋጠጡ የሚታወስ ነው። ፖላንድ ሩሲያ በኩሬ ላይ ጥቃት በምትፈጽምበት ጊዜ የአገር ክልል ላይ ጥሶ ሰው አልባ አውሮፕላን ወይም ድሮን መታመጣለሆን ማስታወቀው የሚታወስ ሲሆን ሩሲያና ቀንደኛ የቀጠና አጋሯ ቤላሩስ ዛፓዳ በሚል መጠሪያ በኔቶ ድንበር አቅራቢያ የተቀናጀ ወታደራዊ ልምምድ ማድረግ መጀመራቸውን ተከትሎ አርባ ሺህ የሚጠጉ ወታደሮችን በአካባቢ ማስፈሯን ገልጻ ነበር። ከአስር ቀናት በፊት የሩሲያ ሰው አልባ አውሮፕላኖች የፖላንድና አገር ክልል ጥሰ የገቡት የኔቶ ምላሽ ምን ያህል ነው የሚለው ለማወቅ ነው ያሉት የፖላንድ የውጭ ጉዳይ ሚኒስትር ሲኮርስኪም፣ ሩሲያ ጦር ሳታውጅ የኔቶዎችን ቁምና እየፈተሸች ነው በማለት ከሰውም ነበር። ከዚህ ባለፈ በሩሲያና በዩክሬን መካከል እየተካሄደ ባለ ጦርነት ሩሲያ በዩክሬን መሠረተ ልማቶች ላይ በምትሰነዝረው ድንገተኛ የድሮን ጥቃት ምክንያት የሮማንያ አገር ክልል ጥሰት እንደተፈጠረ የሮማንያ መከላከያ ሚኒስቴር አስታውቆም ነበር። ይህን ተከትሎም የኔቶ አባል የሆነችው ሮማንያ ሁኔታውን ለመከታተል ተዋጊ ጀቶቿን ወደ አገር ማውጣቷን መዘገቡ ይታወቃል የመከላከያ ሚኒስትሩ ባወጡት መግለጫ ሁለት ኤፍ 16 ተዋጊ ጀቶች ወደ አገር ከተላኩ በኋላ በሩማንያ አገር ክልል ውስጥ የነበረ አንድ ድሮን መለጌታቸውንና ከራዳር እስኪጠፋ ድረስ መከታተላቸውን ገልጿል ድሮኑ ከቺሊያ ቬቺ መንደር አቅራቢያ ከራዳር ውጭ መሆኑን ነበር መግለጫው በወቅቱ ይጠቆሙም ሩሲያ በበኩሏ በፖላንድም ሆነ በሮማና አየር ክልሎች የተገኙ ድሮኖቿ ሆኖ ተብለው የገቡ አለመሆናቸውን መግለጽ የቀረቡባትን ትንኮሳ እየፈጸመች ነው የሚሉ ክሶች ማሰባበሉ አይዘነጋም። የሩሲያ 3 ሚግ 31 ተዋጊ ጀቶች ያለምንም ፈቃድ የአየር ክልል ጥሰው ገብተዋል ያለው የኢስቶኒያ መንግሥትም ለ12 ደቂቃዎች ያህል በዚያ ከቆዩ በኋላ በግዳጅ እንዲወጡ ተደርጓል ሲል ማስታወቁ ይታወሳል። ለተመድ አባል ሀገራት ደህንነት መከበር ወሳኝ የሆኑ መሪዎችን እንገጣሰች ነው ያለችው ሶኒያም በዚህም በ34 ዓመታት የድርጅቱ አባልነት ታሪኳ ለመጀመሪያ ጊዜ ድርጅቱን ለአስቸኳይ ስብሰባ መጥራቷ ይታወቃል። የሩሲያ መከላከያ ሚኒስቴር በበኩሉ ግን ጀቶቹ የሱናን ድንበር ጥሰው ገብተዋል የተባለውን ውንጀላ ሐሰት ነው ሲል አጣጥሎ በገለልተኛ ውሃ ክፍል ላይ መብረራቸውን አስታውቋል። በኔቶ አባል ሀገራት ላይ ተፈጽሟል የተባለው የአየር ክልል ጥሰት ኔቶንና ሩሲያን ከማፋጠጥ አልፎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያን በተመለከተ የሚያንጸባርቋቸውን ሀሳቦች እንዲቀይሩ እያደረጋቸው ስለመሆኑ ጌታዬ ትራምፕ ዩክሬን በሩሲያ የተያዙባትን መሬቶች ለሞስኮ ታስረክብ ሲሉ የቆዩ ሲሆን አሁን ደግሞ ዩክሬን የተወሰደባትን ግዛት መልሳ መውሰድ ትችላለች ሲሉ መደመጣቸው አነጋጋሪ ሆኗል። ትራምፕ በትሮዚ ማህበራዊ ሚዲያ ገጻቸው ላይ በለጠፉት መልእክት አውሮፓና ኔቶ በሩሲያ መጣኔ ሀብት ላይ ጫና በመፍጠር በሚያደርጉት ድጋፍ ዩክሬን በጦርነት የተወሰዱባትን ድንበሮች መልሳ መውሰድ ትችላለች ብለዋል። ይህ የፕሬዚዳንቱ ሀሳብ ስህተት ነው ያለው ክሬምሊን በበኩሉ ድርድር ሳይደረግ የሚያልፍ እያንዳንዱ ቀን የዩክሬንን ቁመና ይበልጥ እንደሚያባብሰው የክሬምሊኑ ቃል አቀባይ ድሚትሪ ፔስኮቭ ትራምፕ ከትላንት በስቲያ ከዘለንስኪ ጋር ከተነጋገሩ በኋላ በዩክሬን ያለውን ሁኔታ በተመለከተም አዲስ መግለጫ ሰጥተዋል። ይህም የዘለንስኪ መልከታ ተጽዕኖ እንዳሳደረባቸው ግልጽ ነው ሲሉ ፔስኮቭ መናገራቸውን ስፑትኒክ ዘግቧል። የክሪምሊን ቃል አቀባይ በበኩላቸው ልዩ ወታደራዊ ዘመቻ አንድ ነገር ነው፣ ነገር ግን በሩሲያ ዙሪያ የተፈጠረ ያለው ሁኔታ ጦርነት ነው ብሏል። ሩሲያ ጦርነቱን ማሸነፍ አለባት ሲሉም ዲሚትሪ ፔስኮቭ አጽንኦት ሰጥተዋል። ኔቶ በተዘዋዋሪም ቢሆን ለዩክሬን የጦር መሳሪያ ድጋፍ ማድረግ ከሩሲያ ጋር ግቶ ይገኛል እያሉ የሚያነሱ በርካታ ትንታኞች አራተኛ ዓመቱ ሊደፍን ጥቂት ወራት የቀሩት የሩሲያ ዩክሬን ጦርነት ግዙፉን የኔቶን ጦር በቀጥታ ሊያሳትፍ ከተንደረድር ያለ ይመስላል ሲሉም ስጋታቸውን እየገለጹ ነው።